በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋ በብዙ በጎነቱ በብዙ ምሕረቱ የጠበቀን ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ እዳ በደላችንን ሊከፍል መስቀል ላይ በተሰቀለ ጊዜ እዳ የተከፈለለት ህዝብ የሆንን የሆናችው የዳን ህዝብ የሆንን የሆናቸው። በጌታችን በሱስ ክርስቶስ የዘላለም ወታ ቢንተን የእግዚአብሔር ልጆች ተለን ተጠርተን እንድንኖር የከበርን የከበራችሁ ብሩካን ሁላችሁ እንደምንቆያችሁ፣ ሁሉን የሚችል አምላክ ጌታችን የሱስ ክርስቶስ ከሰማያዊ አባቱ ከአብና ከህዋ መንፈሱ ጋር ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች እንኳን ላጋፔ ቤተሰብ ደህና መጣችሁ። ዛሬ የምትሰሙን አዲስ ሰሚዎችም ነባር ሰሚዎችም ሁላችሁም እግዚአብሔር ይስማችሁ። ቤተሰቦቻችን ካልሆናችሁ አብረን ብንሆን ቤተሰብ ብትሆኑ የደወል ምልክቶች ትጫኑት። በቋሚነት ቤተሰብ ያደርጋችኋል። ትምህርቶቹ በየጊዜው ሲመጡ እንድትከታተሏቸው ያግዘናል። እግዚአብሔር ዘራችሁን ይባርክ፣ እናንተን ይባርክ፣ የተወዳችሁ እግዚአብሔር ልጆች በፊት ለፊታችን የሚቆም ጎልያድ የነፍሳችን ተዋጊ ህይወታችን ተዋጊ ጠላት መቼም ይኖርብናል። ሰዎች አይደለን እግዚአብሔርን በኮ ዓላማ የተሸከምን ሰዎች በተለይ በእግዚአብሔር የተወደድን ሰዎችንን ታቃላችሁ። ሰው የሚቀናበት የተሻለ ነገር ያለው ነው። የተወደደ ነው ሰው የሚቀናበት እና ሰው የሚቀናበት ጥሩ ነገር የተሻለ ነገር ያለው ነው። እግዚአብሔር ስለሚወደን ጠላት ይቀናብናል። ስለዚህ ጎልያድን እየመሰለ ክፉ ፊት ለፊታችን ይመጣል። ችግር ተራራ ያቆማል። ያን ጊዜ እኛ እንዴት አድርገን ልናሸንፈው የሚገባው የሚለውን ነው ዛሬ እንድንመለከት የወደድ ነው። ሁላችንም የራሳችን ጎልያድ ይኖረናል። መጽሐፈ ሳሙኤል ቀዳማዊ ምዕራፍ አሥራ ሰባት ላይ ከተጻፈው ታሪክ ነው የምንነሳው። እንደምታውቁት ከፍልስጤማውያን አውራዎች አንዱ ጎልያድ ነበረ። የጌት ሰው ነው፣ የፍልስጤሞች ጀግና ነው እና ቁመቱ ከሁለት ሜትር በላይ ነበረ እና ልካሁን በዘመናዊ ዓለም ክብደት አንስተው ሰውነታቸው እንደሚገነቡ ወጣቶች የተደላደለ ቁመትና ሰውነት የነበረው፣ በጣም የሚያስፈራና የሚያስደነግጥ ገጽ የነበረው እና ደግሞ ጦርኛ ጦር የተለማመደ ጀግና ነበር እና እሱን ይዘው ከፊት ፍልስጤማውያን በእስራኤል ላይ በርትተው ነበር። በእርግጥ አልተዋጓቸውም፣ ግን በስነ ልቦና ያደቅሟቸው ይዋጓቸው ነበር እና ያንን ጦርነት ለመመከት ህዝቡ ከንጉሱ ጋር በድንበር ላይ ነበር። ግን ደፍሮ ከፍልስጤማ ጋር መቅደም መቅጠም አልቻሉም፣ ምክንያቱም ፊት ለፊታቸው ካለው ከጎልያድ ግርማ የተነሳ። በዚህ መካከል የእሴ ልጅ የቤተሌሙ ሰው የእሴ ልጅ ዳዊት ትንሹ ዳዊት ወንድሞቹ ዘምተው ነበርና እነሱ እንዲጎበኝ ተልኮ መጣ። ሲመጣ የሰራዊት ጌታ እግዚአብሔርን የሚሰድብ ያልተገረዘ ፍልስጤማዊ ይመለከታል። በኋላ ሲያጣራ እንደምታነቡት እዚህ መጽሐፍ ቅዱስ ላይ እሱን የገደለ የንጉስ ልጅ እንደሚያገባ ይሰማል። ጉዳዩን ሲያጣራ ወንድሞ ኤልያም ይባላል። ኤልያም መጥቶ ተቆጣው፣ ሰደበው እሱ ታናሽ እንደሆነ እሱ በግ ጠባቂ እንደሆነ እንደማይችል ትዕቢተኛ እንደሆነ አድርጎ ዳዊትንስ ወይ ወንድም ታናሽ ወንድም ሰደቡ። እሱ ግን ወደ ሌላ ሰዎች ዘወር ብሎ ሁኔታውን በደንብ አጣርቶ ጠየቀ። እንግዲህ እግዚአብሔር ልጆች ጎልያዳችንን ለመግደል ወይም በፊት ለመጣል ስንፈልግ ሁልጊዜም ቢሆን ልበ ሙሉ ላይ ልበ ሙሉነት ሊሰማን ይገባል። ይህ ስሜት ቀላል አይደለም። ይህ ስሜት ትንሽ ስሜት አይደለም። በጣም ብዙ መንፈሳዊ ልምምድ ይፈልጋል። አምላካችን እግዚአብሔር ታዳጊያችን፣ የኔ አምላክ ታዳጊ ነው። የኔ አምላክ ኃይል ኃያል ነው። ኃይሉ ብዙ ነው፣ ችሎታው ብዙ ነው የሚል ልብ ይፈልጋል። ጎልያድ የተሸነፈው በዳዊት ልበሙሉ እምነት ነው። ዳዊት በእግዚአብሔር ላይ ያለው እምነት ልክ አልነበረው። ከእምነቱ የተነሳ የራሱን ጉልበት ሊመለከት አልቻለም። እሱ እኮ አስራ አምስት ዓመት ብላቴና እሱ እኮ ሜትር ከሀምሳ ቁመት ሊሆን ይችላል። ቁመት ይሄኛው ግን ከሁለት ሜትር በላይ ነው። ጥፍ ጥፍ ይበልጠዋል በቁመት እ ነገር ግን በልቡ ያለው አምላካዊ ፍቅርና እምነት ጉልበት ሰጥቶት ነበር ለዳዊት። ስለዚህ ጎልያድን መጣል እንደሚቻል ጎልያድ ምንም እንዳደለ እንዲሰማው አግዞታ እግዚአብሔር ላይ ያለው በተማመን ስለዚህ ችግራችን ፊት የእግዚአብሔርን ትልቅነት የህይወታችን ውጣ ወረድ ፊት የእግዚአብሔር ሁሉን አሳላፊነት ቻይነት፣ ታዳጊነት፣ አዳኝነት ስንነግረው ችግር ስፍራ ለቆ ሄደ። ሊገማቸው ችግር ስፍራ ለቆ ሄደ። ጎሊያድን አሸናፊ አድርጎ የሚቀበል ስለ ልቦና አልነበረውም ላዊት። ችግራችን ሊያሸነፈን ነው የተሰራው። ምንድን ነው የሚሰማችሁ? አሁን የገጠማችሁ ጎልያድ ሊጥላችሁ የመጣ ይመስላችኋል? የእናንተን ግንባር በጠጠር ሊመታ ነው የመጣው። በጠጠር ሊመታ የተዘጋጀ ጠላት። የእናንተን ግንባር በጠጠር እንደሚመታ የሚያምን ልብ እንዳይኖራል። ልባችን እግዚአብሔር ላይ ያለው መተማመን ምንም ነገርን ከመፍራታችን ከማክበራችን በላይ ነው መሆን ያለበት። ጠላትንም ወዳጅ የምንለውንም በሉት ብንወድ እግዚአብሔርን ህው አምላካችን በምንወድበት ፍቅር ልክግል ልንወዳ ይገባል። እንግዲህ የዳዊት ልብ በእግዚአብሔር ላይ ካለው እምነት የተነሳ በፊቱ ጎልያድ ትንሽ ነበር። ዘካርያስን ምን ይላል? አንተ ተራራ ሆይ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ዘካርያስ አራት ሰባት አንተ ጎልያድ ምንድነ በእሴ ልጅ በዳዊት ፊት የወደቀ ውዳቂ ሆነ ትቀራለህ ማለት ነው። እንደዚህ ብሎ ልቡ ያምን ነበር። ልብ አሸናፊነትን ሲያምን ሕይወት አሸናፊነት ይሞላታል። እንደገና ዳዊት ጎልያድን እንዲያሸንፈው ያገዘው ሁለተኛው መንገድ የሚናገረውን አልሰማው መጥፎን ቃላትን ደካማ የሚያደርጉ ቃላትን የሚያሰንፉ ቃላትን ለራሱን አይናገርም፣ ለሰዎችም አይናገርም። ሰው እንዲናገርም አይፈልግም፣ አይፈቅድም። ቢናገርም መስማት አይፈልግም። ራሱ ዳዊት ነው፣ ቅዱስ ዳዊት ነው። በጎ ዘመንን ማየት የሚወድ ቢኖር አንደበቱን ከክፉ ይከልክል የሚለው ጎልያድ ሲሳደብ ነበር። የሚሉ ተራራ ላይ ሳኦል በጎልያድ ስድብ ደክሞ ሰይፉን ስለቱን ወደ መሬት ተክሎ ተስፋ ቆርጦ ድንኳን ውስጥ ተቀምጦ ነበር። ዳዊት ግን የጎልያድን ስድብ አላዳመጠም። ምንድነሽ የሚልሽን ምንድነ የሚልን እግዚአብሔር ባከበረልክ ማያከብርን ማንንም አታዳምጡ። ሚጠቅማችሁን አዳምጡ፣ ሚመክራችሁን አዳምጡ። ጥሩ በምክር በጎ ምክር ጥሩ ነው። ማትረቡ ማጠቅሙ እንደሆነ ዋጋ እንደሌላችሁ እግዚአብሔር እንደማይወዳችሁ እንዶ ዝም ብላችሁ እግዚአብሔር ያላችሁ በከንቱ እንደምታምኑ የሚነግሯችሁ ሰዎች ግን ጠላት ይጠቀምባችሁ። ወን ነው ያስፈልጋል። እስቲ ከነጅ የሚያድናችሁ ነው ያለው እዚህ የነበረው። እንቆሌት የሰሙልባችሁ ደግሞ ነበር ራሳችሁ። መጥፎ ነገር፣ ስለ ጓደኛ መጥፎ ነገር፣ ስለ ሰው መጥፎ ነገር አታዳምጡ። የሚገላችሁ ከሆነ ምን ያደረግላችሁ? ስለ ሰው መጥፎ ነገር ብትሰሙም ያን ትወዱትን ሰው ልጠሉት ትችላላችሁ። ምን ያደርግልናል? ስለ ራሳችን መጥፎ ነገር የምንናገረው እግዚአብሔር ለኛ የሰጠን መልክ እንዲጠፋብን ያደርጋል። ለጓደኞቻችን፣ ለዘመዶቻችን፣ ለቤተሰቦቻችን፣ ለአማቾቻችን የምንናገራቸው ቃላት እዛ ሰዎች የሚያቆሙ እንጂ የሚገሉ መሆን አይገባቸው። ዳዊት እንዳይሞት የጠበቀው በጎልያድ ስለት እንዳይወድቅ ያደረገው የጎልያድን ፉከራ ሶስተኛው የቅዱስ ዳዊት ምርጡ ነገሩ ምንድን ነው? ለመዋጋት ያለው ነገር እንደሚበቃው ያምናል። ያው ዝናው ተሰማ፣ ወደ ንጉሱም ደረሰ እና አንተ ነህ ጎልያድን እንድትል የነበርከው አለው። አው አለ የብረት ልብስ አልብሱት፣ ጥሩር ስጡት፣ ጋሻ ስጡት፣ የራስ ቁር ስጡት አለ። እንደ ሮማ ወታደር ለበሰ ዳዊት ግን አንዴት እርምጃ መራመድ አልቻለ ምረኛ እያችሁ ሌላ ልብስ ሰጥቶት። እሱ ግን በራሱ ድል ከልብስ አይደለም፣ ድል ከእምነት ነው፣ እግዚአብሔር ላይ ከመደገፍ ነው፣ ለእግዚአብሔር ከመቅናት ነው። በዚህ ብቁ ነው ቅዱስ ዳዊት። ልብሱን አውልቁልኛል። አንድ እርምጃ መራመድ ሲያቅተው አውልቁልኝ ብሎ ወንጭፉን ይዞ ሄዶ በሕያው እግዚአብሔር ስም የጎልያድን ግንባር ሰብሮ ያንን ጀግና ጥሎ አንገቱን ቆርጦ ይዞ መጣ ግዳይ። የማንንም ሰው መጥፎ ምክር አልሰማም። ኢቨን ወንድሙ ሲሰርበው መሳል ሰጥ ነታችታ አንተ የሞተ ውሻ ይመስል ክትቢተኛ እያለ ሀይለቃል ተናገ ወንድሜ ለምን ይትለኛል ሀላል ወንድም አንዳንዴ፣ እናትም አንዳንዴ፣ አባትም፣ ዘመድም፣ ቤተሰብም ይጥለው አሉ የኛ መንገድ ያጣጥለዋል። ምንም ረብ ያለን ላልመስላቸው እንችላለን። እምነታችን ፍቅራችን፣ በእግዚአብሔር ላይ ያለን መደገፍ ግን ያም ቢሆን መቼም ቢሆን ነፍሳችሁ በሕያው እግዚአብሔር ላይ ታምና ትኖር። እግዚአብሔር ልጆች የገዛ ወንድ የትም አደርስም ትለኝ የነበረችው የቅርብ ዘመዴ የነበረች ቤቴ በልጅነቴ ምትነግረኝ አለመድረስን ነበር፣ መውደቄን ነበር ምትነግረኝ ስላልተማረች። ስለዚህ ጎልያድ በዳዊት ጠጠር እንዲወድቅ ድጋፍ ያደረገለት አንተ የሞትክክነ ሲለው እኔ የሞትክን ብሎ አልተቀበለም። ሌላ ሲሰድበው ስድቡን አልሰማው ወደ ሌላ ዘወር አለ ነው የሚለው። ወንድሙንም አክብሮ ሊሰድበ አልፈለገም። ግን ድልን ከሚያወሩ ጋር እሱን በመግደል የሚገኘውን ትርፍ ከሚያወሩት ጋር አለመውራት እልፍ ብሎ ሄድ የለን ዳዊት። ስለዚህ በጎልያድ ፊት የወረወረው ጠጠር የፍልስጤም ግንባር መታ። ያ ፍልስጤማዊ ሲወድቅ አብሮት ድል ወደቀ። የእስራኤል ጀግንነት በረታ፣ የፍልስጤም ጀግንነት ወደቀ። ሰራዊቱ ተበተነ። የተመኩበት የጦር ጄኔራላቸው ሲወድቅ ፍልስጤማውያን አይጦች ወደ ጉድጓድ እንደሚገቡ ተመልሰው ሄዱ፣ ጠፉ። እግዚአብሔር ልጆች በፊት ለፊታችን የቆመውን ጎልያድን ለመግደል ከነዚህ ነጥቦች በጣም ብዙ ነገር እንማራለን። በመጀመሪያው አሸናፊ እግዚአብሔር እንደሆነ ማመን አለበት ልባችን። ችግርን፣ በሽታን፣ ህመምን፣ ድርቅን፣ ጉድለትን፣ ጦርነትን ማፍቀር፣ መከዳትን፣ በኃጢአት መጨብለቅን እነዚህን ነገሮች አሸናፊ አድርጎ አለማቅረብ። እግዚአብሔር አሸናፊ መሆኑን ማመን ያስፈልጋል አ እንዴ ስንጸል ምንድ ምንድነው የአሸናፊ እግዚአብሔር እናት ሰላም ተላንች ይገባል ምንላት እንድንግልን የአሸናፊ እግዚአብሔር ልጅን እናት ነሽ ነው የሚላት የኢየሱስ ክርስቶስ እናት ነሽ። ኢየሱስን አሸናፊ ብለን የምጠራው በእውነት ግን በመንፈስ ልንጠራውና አሸናፊነቱ ልንቀበል ይገባል። ሁለተኛ በጎልያድ ፊት ጨክና ካደረገን ነገር ጎልያድ የሚናገረውንም ወንድሙ የሚናገረውን አሉታዊ ነገር አያዳምጥም። ማንም ምንም ቢናገራችሁ፣ ከዓላማችሁ ከህይወት መስመራችሁ፣ ከቅድስናችሁ፣ ከንስሐችሁ፣ እግዚአብሔርን ከመፍራታችሁ ማንም ዘውር ሊያደርጋችሁ አይችልም። ዋናው ነገር እናንተ ፊት አትስጡ። እግዚአብሔር ልጆች፣ ጎልያድ ሊወድቃል፣ አንገቱን ቁርጣቅ ትዞራላችሁ። ለጊዜው ነው። እንደ ባሎን አንድ ጊዜ አየር ይሞላና ሰማያ ላይ ሰማይ ትሄዳለች። በኋላ በኋላዊ ነገር ሲወጋው ግን ተመልሶ ይወድቃል። ይህም ከሚመስሉ ጠላቶች ኃይል ምደንገጥ መፍራት የለብን። በህይወታችን ችግር፣ ማጣት ጤና፣ ማጣት ነገር ማጣት ያጎደልብን ነገር አለ። ለዚህ ሁሉ ትልቅ የጎልያድ ሰይፍ ሰልፍ ማሸነፍ ከኛ ጋር እንዳለ ማመን ይገባናል። የሰማኑን በልባችን ጻፈ። እግዚአብሔር ይባርካችሁ።